በስምአብ ወወልደም ቅዱስ አዳም ለካሁን በስላሴ ስም ሰላም፣ ሰላም፣ ውዴ የተከበራችሁ የኢመሳው ዩቲዩብ ቤተሰቦች ለጊዜው ቤተሰብም ባይኖረኝ ለወደፊት ቤተሰቦች እንደምትሆኑ ባለሙሉ ተስፋ ነኝ። እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ። እያላችሁበት አለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት ናቸው? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ። እንግዲህ ሙከራ ነው፣ ለሙከራ ያክል ነው። ሰብስክራይብ አድርጉኝ፣ ሰብስክራይብ እንደራረግ። ይህ ቻናል ወደፊት አድጎ ብዙ ነገር እንደምንሰራበት ባለሙሉ ተስፋ ነኝ። እግዚአብሔር ከፈቀደ አብዛኛውን በስደት ላይ ያለን፣ ስደት ላይ ብዙ ነገሮች አሳልፈናል። ብዙ ነገር ውጣ ውረዶች አሉ፣ ብዙ ሲቃ ያለ ብዙ ነገር አለና እነዚህን ነገሮች ግን እነዚህ ያሳለፍናቸውን ገጠመኞች፣ ያሳለፈናቸውን ችግሮች፣ ያሳለፍናቸውን መከራዎች እንደ መረጃነት ለቀሪዎቻችን እህቶቻችን፣ ለቀሪው እህቶቻችን ወንድሞቻችን ብናስረዳቸው ብንናገር፣ ምን ያክል ጥንቃቄ ያደርጋሉ እነሱ ሲመጡ ማለት ነው። እነሱ ወደ ፊት ላይ ሲመጡ ምን ያክል ጥንቃቄ ያደርጋሉ? ምን ያክል ዝግጁ ሆነው ይመጣሉ? መቼም ስደት በቃን አንልም። እንደገና ደግሞ እኛ ብቻ ተሰደዱ ሌሎችን አትሰደዱ ብንላቸው መልካም ነው መስሎ አይታያቸውም። ሁሉም እህት ወንድሞቻችን እየተሰደዱ ነው። አሁንም ይቀጥላል፣ ወደፊትም። እንግዲህ ላሉት ቢያንስ እንኳን ከዚያ ካሲቀ ውስጥ እንዴት ራሳቸውን ጠብቀው እንዲኖሩ እንዲቀጥሉ እንዲሰሩ ምክራችሁን ሁላችሁም በተለይ በስደት ላይ ያያችሁት ማለት ነው። ገጠመኞቻችሁን ተወያይተን እየተወያየን ብናስቀምጥ መልካም ነው እያስባለሁኝ። ለወደፊት ደግሞ በበለጠ በደንብ ቪዲዮ አድርገን እንሰራለን። እርስ በእርስ እኔ ይሄ ደርስ ገጥሞኛል፣ እኔ ይሄን አይቻለሁ፣ ይሄ ደርሶብኛል፣ ግን እንደዚህ አልፌዋለሁ፣ በዚህ በኩል አልፌዋለሁ አንደኛ በእናንተ ጥንካሬም ሊሆን ይችላል፣ ሁለተኛ በእግዚአብሔር እንለምናችሁ በእግዚአብሔር ቸርነት፣ ባላህ ቸርነት ብቻ በተለያዩ መንስኤ አድርገን ተብዙ ችግሮች ወጥተናል እና እነዚያን ችግሮቻችን ደግሞ እንዴት ጠንክረን እንደወጣን የተዚያ ሁሉ ችግር ውስጥ እንዴት አልፈን ህይወትን እንዳሸነፍናት በስደት ላይ ያለን እህቶች ያን ብዙ ነገር ታውቃላችሁ እና ለአዳዲስ ለሚመጡ ግን እንደዚህ ቪዲዮ ሲያዩ ይማሩበታል ብዬ አስባለሁኝ። እና እንደዚህ አይነት ነገሮችን በብዛት አድርገን ሰፋ አድርገን ለምን እንሰራለን። እግዚአብሔር ይርዳንና ሰላም ለእናንተ ይሆን። ሰላማችሁ ብያላችሁበት ብዝት ይበል። አጠራ ልኬ ነው እቺን ቪዲዮ የሰራኋት ለሙከራ ያክል ስለሆነ ሁላችሁም ሰብስክራይብ አድርጉኝ። ኮሜንት ላይ አስቀምጡልኝ። ኮሜንቱን እያየው መልሳለሁ። ሁላችሁም ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ።